በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የቴዎ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ ሶስት መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ በአሊያንስ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ፣ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ፣ ይህ እድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ፕሬዚዳንት ትራምፕ ከእስራኤልና ከአሜሪካ ጋር ሰላም እንድታወርድ ያቀረቡትን ጥያቄ ውድቅ አደረገች። ቴህራን ፕሬዚዳንት ትራምፕ በአንድ ጊዜ ሰላም ሰውና ጦረኛ የመሆን ፍላጎት ነው ያላቸው ስትልም ትራምፕን ተችታለች። ፕሬዚዳንት ትራምፕ ሐማስ ሁሉንም የሟቾችን አስክሬን በፍጥነት ለእስራኤል ካላስረክበ ደም አፋሳሹ ጦርነት ሊቀጥል እንደሚችል አስጠንቅቋል። ብዙ የተባለለትና ብዙም ተስፋ የተጣለበት የጋዛው የሰላም ስምምነት ጉዳይ ወደ ኋላ እንዳይመለስ አሁን ተሰግቷል። የሶሪያ ጊዜያዊ መንግስት ፕሬዚዳንት አልሻራ ፑቲን በሽር አል አሳድን አሳልፈው እንዲሰጧቸው ጠይቀዋል ተባለ። ፓኪስታንና አፍጋኒስታን ከምሽቱ የድንበር ግጭት በኋላ ለሰዓታት የሚዘልቅ የተኩስ አቁም ስምምነት ተፈራርሟል። የኢትዮጵያ አየር መንገድ የእርስ በርስ ጦርነት ውስጥ ወደምትገኘው ሱዳን በረራ ጀመረም። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢትዮጵያ አየር መንገድ የእርስ በርስ ጦርነት ውስጥ ወደምትገኘው ሱዳን በረራ ጀምሯል። አየር መንገዱ ወደ ሱዳኗ ከተማ ፖርት ሱዳን ነው መብረር መጀመሩን ይፋ ያደረገው። አየር መንገዱ ከጥቅምት አምስት ጀምሮ ወደ ፖርት ሱዳን ዳግም በረራ መጀመሩ ታውቋል። እስከ ጥቅምት ሃያሁለት ድረስ በቀን አንድ ጊዜ በረራ ይኖራል የተባለ ሲሆን ከጥቅምት ሃያሁለት በኋላ ግን ወደ ፖርት ሱዳን የሚደረገው በረራም በቀን ወደ ሁለት ጊዜ ከፍ እንደሚል አየር መንገዱ ይፋ አድርጓል በሱዳን ጦር ሰራዊትና በፈጥኖ ድራሽ ኃይሉ መካከል ግጭት ከተቀሰቀሰበት ሚያዚያ ከ2015 ወዲህ የሱዳን መንግስት ዋና ከተማዋን ካርቱምን በመልቀቅ በቁጥጥሩ ስር ያለውን የሀገሪቱን ክፍል እያስተዳደረ ይገኛል። የኢትዮጵያ አየር መንገድም በረራዎችን ወደ ፖርት ሱዳን ሲያደርግ የቆየ ሲሆን ከወራት በፊት ግን በሱዳን እንደገና አገርሽቶ በነበረው ግጭት ምክንያት በረራውን አቋርጦት ቆይቷል። ኢራን ፕሬዚዳንት ትራምፕ ከእስራኤልና ከአሜሪካ ጋር ሰላም እንድታወርድ ያቀረቡትን ጥያቄ ውድቅ አደረገች። ቴራን በይፋ የፕሬዚዳንት ትራምፕን የሰላም ጥሪ አልቀበልም ብላለች። ኢራን አሜሪካን በኒክሌር ተቋማቶቿ ላይ ጥቃት ካደረሰች ወዲህ የትራምፕ ንግግር ትርጉም የለውም እያለች ነው። የኢራን የውጭ ጉዳይ ሚኒስቴር የፕሬዝዳንት ትራምፕ የሰላምና የውይይት መሻት ከዋሽንግተን ጦረኛ ባህሪ ጋር የሚጻረር ነው ብሏል። ፕሬዚዳንት ትራምፕ ሰኞ በእስራኤል ፓርላማ ተገኝተው ባደረጉት ንግግር ለኢራን መሪዎች ጠንከር ያለ መልእክት ነበር ያስተላለፉት። የፕሬዚዳንቱ የሰሞንኛው የመካከለኛው ምስራቅ ጉብኝት በእስራኤልና በሐማስ መካከል ሰላም እንዲወርድና ታጋቾች እንዲሁም እስረኞ ቡድኖች እንዲለቀቁ ያደረገ ነው። ትራምፕ በእስራኤል ፓርላማ ባደረጉት ንግግር የኢራን መሪዎች የእስራኤልን ጎረቤቶች በማስታጠቅ የደህንነት ስጋት መሆናቸውን እንዲያቆሙት ጠይቋል። ሐማስ የጋዛው የኢራን ተወካይ እንደሆነም በስፋት ይታመናል። ፕሬዚዳንቱ በተጨማሪም ዋሽንግተን የሰላም እጆቿን ለቴህራን እንደዘረጋች ተናግሯል። ምንም እንኳ ፕሬዚዳንቱ ይህንን ቢሉም ኢራን ግን በንግግር መሀል ጥቃት ካደረሰችውና በርካታ ንጹሐንንም እንዲሞቱ ምክንያት ከሆነችው አሜሪካ ጋር ሀቀኛ ንግግር ማድረግ አይቻልም ብላለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ አገራቸው የትኛውንም የሽብር ቡድን ስፖንሰር እንደማታደርግ አንስተው ይህ የትራምፕ ንግግርም ኃላፊነት የጎደለውና አሳፋሪ ጭምር ነው ብለዋል። ይልቁንስ እርሶ እኛን እንዲህ ካሉ ሽብርተኞችንማ የምትደግፈውና በገንዘብ የምታስታጥቀው እርሶ የሚመሯት ዩናይትድ ስቴትስ ነች ብለዋል። የኢራን የውጭ ጉዳይ ሚኒስቴር ፕሬዚዳንት ትራምፕ ማክሰኞ በእስራኤል ክኔሴት ባድረጉት ንግግር ወቅት ለኢራን ያቀረቡት የሰላም ንግግር ጥሪን አስመልክቶ ምላሽ በሰጠበት ወቅት ነው ይህንን ያለው። የውጭ ጉዳይ ሚኒስትሩ አባስ አራክቺ ከፕሬዚዳንት ትራምፕ ባህሪ አኳያ ተነስተን ነው ለንግግር ያቀረቡትን ጥሪ ያልተቀበል ነው ብለዋል አባስ አራክቺ። ፕሬዚዳንት ትራምፕ ወይ የሰላም መሪ አሊያም የጦርነት መሪ ነው ሊሆኑ የሚችሉት፣ ነገር ግን እሳቸው ሁለቱንም በአንድ ጊዜ ለማስኬድ እየሞከሩ ነው ብለዋል። የሰኔው የ12 ቀናት ጦርነት ከመጀመሩ አስቀድሞ ዋሽንግተንና ቴራን በድርድር ላይ እንደነበሩ ይታወሳል። ቴራን በንግግር ውስጥ እያለሁ ዋሽንግተን በእስራኤል ጥቃት እንዲከፈተብኝ አድርጋለች በሚልም ትከሳታለች። ያም ሆኖ ግን የኢራን የውጭ ጉዳይ ሚኒስቴር በጋራ ተጠቃሚነት ላይ ለተመሰረተ ዲፕሎማሲያዊ ንግግር ክፍት ሆኖ እንደሚቀጥል ከሮይተርስ ዘገባ ላይ ተመልክተናል። ኢራን እንደምትለው ዋሽንግተን ቴህራን ዩራኒየም እንድታበለጽግ አትፈልግም። ከወራቶች በፊትም ጠቅላይ መሪው አያቶላህ አሊ ሆሚኒ ዋሽንግተን ኢራን ታዛዧ እንድትሆን ነው ፍላጎቷ፣ እኛ ደግሞ ይህንን አናደርገው ማለታቸው አይዘነጋም። የምዕራብ አገራት በጠቅላላ ኢራን የኒውክሌር የጦር መሳሪያ ለመታጠቅ ከጫፍ ደርሳለች በሚል የኒውክሌር ፕሮግራሟን ይቃወሙታል። በአንጻሩ ኢራን ከሰላማዊ አገልግሎት ውጪ ኒውክሌርን አላውለውም ስትል ታስተባብላለች። የሶሪያ ጊዜያዊ መንግስት ፕሬዚዳንት አልሻራ ፑቲን በሺር አል አሳድን አሳልፈው እንዲሰጧቸው ጠይቀው አልተባለም። ፕሬዚዳንቱ ወደ ስልጣን ከመጡ ወዲህ ወደ ሞስኮ ለመጀመሪያ ጊዜ ትላንት አቅንተዋል። በዚህ የጉብኝት ወቅትም በሚስጥር ፕሬዚዳንት ፑቲን አሳድን አሳልፈው በመስጠት በስልጣን ላይ ያሉ ለፈጸሙት ወንጀል ተጠያቂ እንዲሆኑ መጠየቃቸውን ዘሞስኮ ታይምስ የተሰኘው የሩሲያ ሚዲያ ዘግቧል። ፕሬዝዳንት አልሻራ ይህንን ጥያቄ ከማቅረባቸው ውጪ ከፑቲን በኩል ስለተሰጠው ምላሽ ግን የተሰማ ነገር የለም። በሽር አልአሳድ ከስልጣናቸው እንደተነሱ ወደ ሞስኮ እንደሄዱ ነው የሚታወቀው። ሞስኮ የአሳድ አስተዳደር ደጋፊ እንደነበረችም አይዘነጋም። በዚህ የመሪዎቹ ውይይት ፕሬዝዳንት አልሻራ ሩሲያና ሶሪያ በፖለቲካው በ በኢኮኖሚውና በሰብአዊ መብት ዙሪያ ግንኙነታቸውን እንዲያድሱ ለማድረግ ያለመ ውይይትም አድርጓል። የበሽር አል አሳድ መንግስት ከተገረሰሰ ወዲህ ለመጀመሪያ ጊዜ ወደ ሞስኮ ለይፋ ጉብኝት ያመሩት የሽግግሩ መንግስት የውጭ ጉዳይ ሚኒስትር ባለፈው ሐምሌ ወር እንደነበርም ይታወሳል። ፕሬዚዳንት ትራምፕ ሐማስ ሁሉንም የሟቾችን አስክሬን በፍጥነት ለእስራኤል ካላስረከበም ደም አፋሳሹ ጦርነት ሊቀጥል እንደሚችል አስጠነቀቁ። ትራምፕ ይህንን ያሉት እስራኤል ከተመለሱልኝ አስክሬኖች ውስጥ እስራኤላዊ ያልሆኑ አሉ ማለቷን ተከትለው ነው። ፕሬዚዳንት ትራምፕ ከአንድ በቴ አንድ ቃል ከወጣም እስራኤል ያንን ደም አፋሳሽ ጦርነት ዳግም ትጀምረዋለች ብለዋል። በፕሬዚዳንት ትራምፕ ባለ 20 ነጥብ የሰላም ስምምነት መሰረት በሐማስ እጅ ያሉ ሁሉም 48 ታጋቾች በሕይወት የሌሉትን ጨምሮ ማለት ነው። እስካለፈው ሰኞ ለመመለስ ተስማምቶ ነበር። እስካሁን የአስክሬን ማስረከቡ ጉዳይ ገና በሂደት ላይ ያለ ሲሆን፣ በሕይወት ያሉት ግን ሰኞ ዕለት ወደ እስራኤል ሙሉ በሙሉ ተመልሰዋል። ሐማስ የአስክሬን ፍለጋ ሥራው እጅግ አድካሚና አስቸጋሪ መሆኑን በመግለጽ ጊዜ ሊወስድ እንደሚችል እያነሳ ነው። እስራኤል ከተሰጣት አስክሬን ውስጥም የእስራኤል ታጋቾች ያልሆኑ እንዳሉበት አሳውቃለች። ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱ ለመካከለኛው ምስራቅ ሰላም እንዳወረደም ተናግረዋል ተናግሯል። ነገር ግን ሐማስ የገባውን ስምምነት የማይጠብቅ ከሆነ ጦርነቱ ዳግም ይጀምራል። እስራኤል የኔን ቃል ነው የምትጠብቀው፣ ይጀመር እንዳልኩ ትጀምረዋለች ሲሉ መጪው ጊዜ በስጋትና በተስፋ የተሞላ እንደሆነ ጠቁሟል። የታጋቾች መመለስ ጉዳይ ሰኞ በግብጽ ለተፈረመው የሰላም ስምምነት ዋነኛ መሰረት ነው። እስራኤል እስካሁን 2000 ፍልስጤማውያን እስረኞችን ለቃለች። እስካሁን እስራኤል የተረከበችው አስክሬን ዘጠኝ አካባቢ ሲሆን ከነዚህ ውስጥም እስራኤላውያን ያልሆኑ አስክሬን በምርመራ እንደተገኘም እየተመላከተ ነው። ትላንት እስራኤል የሞቱት ሁሉም ዜጎቿ ተላልፈው ስላልተሰጧት ወደ ጋዛ የሚገባውን እርዳታ የገደበች ሲሆን የራፋን ማቋረጫም ዝግማ ማድረጓን ስካይ ኒውስ ዘግቧል። ፓኪስታንና አፍጋኒስታን ከምሽቱ የድንበር ግጭት በኋላ ለሰዓታት የሚቆይ የተኩስ አቁም ስምምነት ተፈራረሙ። የቀድሞ ወዳጅ ሀገራት የነበሩት ፓኪስታንና አፍጋኒስታን በድንበር ግጭት ምክንያት ወደ ቀውስ አምርቷል። ሀገራቱ በርካታ ተዋጊዎችን በግጭቱ በሁለቱም በኩል ካጡ በኋላም ምሽቱን ለ48 ሰዓታት የሚቆይ የተኩስ አቁም ስምምነት ላይ ደርሰዋል። ትላንት ምሽት ከፍተኛ የተኩስ ልውውጥ አድርገውም ነበር። ፓኪስታን በአፍጋን ዋና መዲና ካቡል በፈጸመችው ጥቃት ከ የማያንሱ የታሊባን ወታደሮችን እንደገደለች ይፋ አድርጋለች። ታሊባን በበኩሉ 12 ሲቪሎች መገደላቸውንና ከአንድ መቶ በላይ የሚሆኑት ደግሞ መቁሰላቸውን ገልጿል። ግጭቱን በማባባስ በኩል ሁለቱም ሀገራት እርስ በርስ በመካሰስ ላይ ናቸው። በአዲስ ዘመን አዲስ የምስራች ከቴምር ሪልስቴት የቴዎ ሪልስቴት አዋርድ አሸናፊ የሆነው ቴምር ሪልስቴት ከ20 እስከ 35 ፐርሰንት በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ ሶስት መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ በአሊያንስ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪልስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።